መንግስት በመላ አገሪቱ ለሚገኙ የመንግስት ሰራተኞች የደሞዝ ጭማሪ ማሻሻያ ይፋ ማድረጉ ይታወቃል። ማሻሻያው ተግባራዊ ሆኖ ለእያንዳንዱ ሲቪል ሰርቫንት እንዲደርስም አቅጣጫ የተቀመጠ ሲሆን አዲስ አበባ ከተማም ቀዳሚ በመሆን እስካሁን ባለው ለአስር ተቋማት መከፈሉንና እስከ ጥቅምት 15 በከተማ ለሚገኙ ሁሉም የመንግስት ተቋማት ሰራተኞችም ተከፍሎ እንደሚጠናቀቅ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ፋይናንስ ቢሮ ኃላፊው አቶ አብደልቃድር ሬድዋን ከኤኤምኤን ጋር ባደረጉት ቆይታ ተናግረዋል። ፔሮል ተዘጋጅቶ የክፍያ ጥያቄ እንዲያቀርቡ ያው መመሪያ አስተላልፈን ነበር። እንደ ከተማም አቅጣጫ የተቀመጠው እጅግ ቢዘገይ እስከ ጥቅምት 15 ተከፍሎ ማለቅ አለበት የሚል ነው። እኔም በቀደም ቃል እንደገባሁት ወይ ዛሬ፣ ኢቭን ከትላንትም ጀምሮ መተግበር ይችላል ነበር ስለ የነበረው እስካሁን ድረስ ባለው ወደ አስር ተቋማት ከኛ ጋር ክፍያ ወስደው ወደ ሰራተኛ ማስተላለፍ ችለዋል ማለት ነው። ስለዚህ ከተማ አስተዳደሩ ባስቀመጠው አቅጣጫ መሰረት እስከ 15ኛ እኛ ከፍለን እንጨርሳለን። አስተዳደሩ የመንግስት ሰራተኛውን ለመደጎም ከ14 ቢሊዮን ብር በላይ በመመደብ የተለያዩ ስራዎችን እየሰራ ነው ያሉት ኃላፊው፣ በዚህ ብቻ ሳይወሰን በስራ አካባቢው ጭምር የተለያዩ ድጋፎች እንደሚደረግለት አረጋግጠዋል። አንዱ የፐብሊክ ትራንስፖርትን መውሰድ እንችላለን። ከፍተኛ ወጪ ነው የሚጠይቀው። ያንን ሙሉ በሙሉ ከተማ አስተዳደሩ ነው እየሸፈነ ያለው። ሁለተኛ ደግሞ በመስሪያ ቦታ ደግሞ በተለይ ከምግብ አቅርቦት ጋር ተያይዞ ጠንካራ ካፍቴሪያ እንዲኖር የማድረግ ካፍቴሪያውን በግብአት ማሟላት ከዛ አልፎ ደግሞ በፍጆታ ለማሟላትም የሚደረጉ ጥረቶች አሉ። ከዛ አልፎ ደግሞ በየተቋማቱ የሸማቾች ማህበር ሱቅም እንዲደራጅ ተደርጓል። ከዛ አልፎ ደግሞ በቀጥታ ደግሞ በጥሬ ገንዘብ ከ14 ነጥብ 3 ቢሊዮን ብር በላይ ነው በጀት ድጎማ የሚደረገው ለሰራተኛው ደግሞ በነፍስ ወከፍ ደግሞ የሀያ ብር የነበረውን አርባ ብር ተደርጎ በዛ መልኩ የምቺ ሁኔታ የማገልግላ ፍላጎቱን ተነሳሽነቱን ለመጨመር ጥረት እየተደረገ ነው። ኤኤምኤንም ክፍያ ከተደረገላቸው ተቋማት መካከል አንዱ በሆነው በአዲስ አበባ ፋይናንስ ቢሮ ሰራተኞችን አነጋግሯል። የተደረገው የደሞዝ ጭማሪ ከጠበቁት በላይ መሆኑንና በፍጥነት መድረሱ ደግሞ እንዳስደሰታቸው የተናገሩ ሰራተኞቹ ይህም ለተጨማሪ የቤት ስራና የህዝብ ኃላፊነት እንዳነሳሳቸው ይናገራሉ። በየቦታው በተሰጠው ኃላፊነት ይህን የሚመጥን የደሞዝ ማሻሻያ ማድረጉ ሁሉም ያስደሰተው ማለት ይችላሉ። በተለይ ደግሞ ፍጥነቱ እንዲከፈል እጃችንም ላይ ደርሷል። ከቀድሞ በተለየ ሁኔታ የአገልግሎትን ስርዓቱን በመስጠትና በማዘመን ማህበረሰቡ ማገልገል ያለበት ትልቅ ኃላፊነት ነው። ይሄ ታክስ ከፋይ ህብረተሰብ በአግባቡ ታክሱን እየከፈለ ነው። ይህን ህብረተሰብ በአገልግሎቱ ላይ ከፍተኛ መሻሻል አሳይቶ በደንብ አገልግሎት መስጠት ይጠበቅብናል። አትሊስት ያው ደንበኛ ንጉስ ነው በሚል ፕሪንስፕል ተነስተን የበለጠ ነው የሚያነሳሳን የደሞዝ ጭማሪ የሚል ሀሳብ አለኝ። የአዲስ አበባ ከተማ አስተዳደር የመንግስት ሰራተኛውን ብቻ ሳይሆን የሁሉንም የከተማ ነዋሪ የኑሮ ጫና ለማቃለል እያከናወናቸው ያሉ ተግባራት ድጎማዎችና የቁጥጥር ስራዎች አበረታች መሆናቸውን የተናገሩት ሰራተኞቹ በቀጣይም ይህ ተጠናክሮ እንዲቀጥል ጠይቀዋል። አንዱ አሁንም በዚህ አንድ ወርና ሁለት ወር ውስጥ የታየው ውጤት ጥሩ ሆኖ ግን ወቅታዊ ብቻ መሆን የለበትም ነው አንዱ። ማመስገን ያለብን አሁን የተወሰደው እርምጃ ጥሩ ነው። አሁን ከአንድ ቀን ሁለት ቀን በፊት በከተማ አስተዳደሩ የወጡ የተወሰዱ እርምጃዎች ከማስጠንቀቂያ እስከ ማሸግ ድረስ የተደረሰው አለ። እነዚህን ህገወጥ ነጋዴዎች መቆጣጠር የእኛም ኃላፊነት አለበት ብዬ አስባለሁ። አሁን አንድ የመንግስት አካል ብቻ ብለን ማሰብ ሳይሆን እያንዳንዱ ግለሰብ ህገወጥ ጉዳዮችን መቆጣጠር አለበት የሚል ነገር አለን። ቢያንስ መተሳሰብ ያስፈልጋል አንድ ሀገር ላይ ነው የምንኖረው። ስለዚህ አላስፈላጊ ወጪዎችን የሚጭኑ ነጋዴዎች ላይ ተለይቶ አስቲስት ምክርም የሚያስፈልጋቸው ምክር ቢሰጥ፣ ከዛ በዘለለ ደግሞ እምቢ የሚሉትን ደግሞ ያው ህጉ በሚፈቅደው መሰረት ተጠያቂ የማድረግ ስርዓት የሚሰራ የሚል ነገር ነው ያለኝ።